ጤና ይስጥልን። የዚህ ሳምንት የመኪና ዋጋ ዝርዝር ብዛት ያላቸው መኪኖች በአንድ ቦታ ይዘን መጠናል። የመኪና ዋጋ እየጨመረ ነው እየቀነሰ አብረና ያለን። በመጀመሪያ ለሽያጭ ይዘን የመጣ ነው ሱዙኪ ዲዜር የባንክ ብድር 1 ሚሊዮን 800 ሺህ ብር ካሽ ከእናንተ 1 ሚሊዮን ብር ብቻ አጠቃላይ ዋጋ 2 ሚሊዮን 800 ሺህ ብር፣ በየወሩ 34 ሺህ ብር መክፈል የምትችሉ መኪና። ሁለተኛ ሃዮንዳይ ክሬታ 2020 ሞዴል 58 ሺህ ኪሎ ሜትር የተነዳ አውቶማቲክ በ4 ሚሊዮን ብር። ሶስተኛ ሃዮንዳይ ግራንድ አይቴን 2021 ሞዴል አውቶማቲክ 38 ሺህ ኪሎ ሜትር የተነዳ በ2 ሚሊዮን 430 ሺህ ብር። አራተኛ ቶዮታ ላንድ ክሮዘር ሳይፐር ቪኤክስአር 2023 ሞዴል 25000 ኪሎ ሜትር ብቻ የተነዳ አውቶማቲክ ፉል ኦፕሽኑ መኪና በ30 ሚሊዮን ብር። አምስተኛ ቶዮታ ሃይሉክስ ደብል ጋቢና 2013 ማኑዋል ሞተር ያልፈታ ያልገለበጠ መኪና በ5 ሚሊዮን 200 ብር። ስድስተኛ ቶዮታ ያሪስ ኮምፓክት 2005 ሞዴል አውቶማቲክ ታርጋ ሁለት ቁጥር ያልገለበጠ ቆንጆ መኪና በ1 ሚሊዮን 250 ብር፣ ፍተሻ ይገባል። ሰባተኛ ኬሪ ኬ62 2022 ሞዴል ማኑዋል 7 ሰው መጫን የሚችል 33000 ኪሎ ሜትር ብቻ የተነዳ በ2 ሚሊዮን 400 ብር። ስምንተኛ ፔጆት ፔጆ 2014 ሞዴል ከጨረታ የተገዛ 3 ፒስተን 1.2 ሲሲ ነዳጅ የማይነካ ማኑዋል በ1 ሚሊዮን 400000 ብር። ዘጠነኛ ሱዙኪ ዲዛይር 2021 ሞዴል ትንሽዬ ግሪል አለው ሌላው፣ ነገር ግን በጣም ቆንጆ ዋጋ 2 ሚሊዮን 250000 ብር ፍተሽ ይገባል። 10ኛ ቶዮታ ዴክስ ሊፍትባግ 1986 ሞዴል ቱኢ ሞተር በ360000 ብር። 11ኛ ቼሪ ሃሪዞ 2023 ሞዴል የባንክ ብድር 1 ሚሊዮን 100000 ብር ካሽ 1 ሚሊዮን 100000 ብር አጠቃላይ የመኪና ዋጋ 2 ሚሊዮን 200000 ብር በየወሩ 29300 ብር መክፈል የሚችሉበት 18000 ኪሎ ሜትር ብቻ የተነዳ ማኑዋል መኪና። 12ኛ ፎርድ F150 2014 ሞዴል አውቶማቲክ ፉል ኦፕሽን መኪና የባንክ ብድር 2 ሚሊዮን እናመቻችላቸዋለን። መቻችላቸዋለን ካሽ 2 ሚሊዮን 300 ሺህ ብር አጠቃላይ የመኪና ዋጋ 4 ሚሊዮን 300 ሺህ ብር፣ በባንክ ለምትገዙ፣ በካሽ ለምትገዙ ሰዎች ግን 4 ሚሊዮን 100 ሺህ ብር ይባላል። ነገር ግን ድርድራለው፣ ቀርባችሁ መነጋገር ይችላላችሁ። 13ኛ ሃይንዳይ ክሬታ 2019 ሞዴል ዱባይ ስታንዳርድ አውቶማቲክ በጣም ቆንጆ መኪና፣ ካሽ 2 ሚሊዮን 400 ሺህ ብር፣ የባንክ ብድር 2 ሚሊዮን እናመቻችላቸዋለን። አጠቃላይ የመኪና ዋጋ 4 ሚሊየን አራት መቶ ሺህ ብር ሲሆን ነገር ግን በካሽ ለምትገቡ ሰዎች ደግሞ አራት ሚሊዮን አንድ መቶ ሺህ ብር ሆኖ ድርድር እናደረግላችኋለን ቀርባችሁ መነጋገር ትችላላችሁ። አስራ አራተኛ ሱዙኪ ዲዛይን ሁለት ሺህ ሁለት ሞዴል አውቶማቲክ ትንሽዬ ግሪል ያለው ሌላው ነገር ግን በጣም ቆንጆ የሆነ መኪና ነው በሁለት ሚሊየን አራት መቶ ሺህ ብር። አስራ አምስተኛ ቶዮታ ዴክስ ቱኢ ሞተር አስራ ዘጠኝ ሰማንያ ስድስት ሞዴል ቆንጆ መኪና በአራት መቶ ሺህ ብር። 16ኛ Suzuki Every 2011 ሞዴል አውቶማቲክ ቱርቦ የሌለው የባንክ ብድር 500 ሺህ ብር እናመቻችላችኋለን። ካሽ ከእናንተ 750 ሺህ ብር ብቻ። አጠቃላይ መኪና ዋጋ 1 ሚሊዮን 250 ሺህ ብር ይባላል። በካሽ ለምትገዙ ሰዎች ግን እስከ 1 ሚሊዮን 100 ሺህ ብር ያልቃል። ቤተሰቦች እዚህ ድረስ ደርሳችሁ ፎሎ ላይ ሺ ኮፕሊ፣ ሰብስክራይብ ያደርጋችሁ እያበረታታችሁን ካሉ ነው የመጣችሁት። በጣም ነው የምናዝነው። ስራችን በጣም አድካሚና አሰልቺ ስለሆነ ባካችሁ አበረታቱን። በመጨረሻ በ17 የዘነ መጣኑ Suzuki Celerio 2022 ሞዴል ትንሽዬ ግሪል አለው ሌላው ነገር ግን ንጹህ ነው። በ1 ሚሊዮን 950 ሺህ ብር ብቻ ይባላል። እነዚህ ሁሉ መኪኖች ቀጥታ ከባለቤት የተቀበልናቸው ናቸው። መቅረብ የሚችሉ መኪኖች ናቸው። ትክክለኛ ገዢ ከሆናችሁ በስራ ሳደውሉ ስልክ ካልሰራ ካልተንሳ